ታሪክን የኋሊት የአሜሪካው 25ኛው ፕሬዚዳንት የዊልያም ማክንሊ ገዳይ የተገደለው በ1883 ዓ.ም በዛሬው ቀን ነበር። የአሜሪካው 25ኛው ፕሬዚዳንት ማክንሊ የተገደሉት ከፖላንድ ተሰዶ ነዋሪነቱን አሜሪካ ባደረገው ሊዮን ቾልጎዝ ሲሆን በሰው እጅ ለመገደል ሶስተኛው የአሜሪካ ፕሬዝዳንት ናቸው። የ28 ዓመቱ ወጣት ቾልጎዝ የሶሻሊስታዊ አስተዳደር ደጋፊና አመፅ ወዳድ መሆኑ ፕሬዝዳንቱን ለመግደል እንዳነሳሳው ታምኖ በታል ። ሪፐብሊካኑ ፕሬዚደንት ማክንሊ የፓን አሜሪካን ኤግዚቢሽንን ለመጎብኘት ኒውዮርክ ሲደርሱ የሚቀበሏቸው ሰዎች እያጨበጨቡ ነበር። በዚያው ተርታ፣ ቀኝ እጁን በመሐረብ የጠመጠመ ወጣት ቀረባቸው። ፕሬዚዳንቱ፣ ወጣቱ መሐረቡን የጠመጠመው የአካል ጉዳት የደረሰበት ቢሆን ነው ብለው ገምተዋል። ስለዚህም ግራ እጁን ሊጨብጡት እጃቸውን ዘረጉለት። ቾልጎዝ ወደ ፕሬዚዳንቱ ተጠግቶ፣ በቅርብ ርቀት አከታትሎ ሁለት ጥይት ደረታቸው ላይ ተኮሰባቸው።

ጥይቶቹ እንደመቷቸው፣ ተንገዳግደው በእግር ጣቶቻቸው ቆሙ። ለሚስቴ ስትነግሯት ጥንቃቄ አድርጉ ብለው ወደፊታቸው ወደቁ። ወደ ሆስፒታል ቢወሰዱም አልተረፉም። ወደ ፈጣሪዬ ቀርቢያለሁ የሚል የመጨረሻ ቃል አሰምተው መስከረም አራት ቀን 1894 አረፉ። ቾልጎዝ፣ ሶስተኛ ጥይት ሊተኩስባቸው ሲቃጣ ረዳቶቻቸው አስጣሉት። በኋላ በሰጠው ቃል ፕሬዚዳንቱን የገደለው ሙሰኛ የሆነው የአሜሪካ መንግስት መሪ በመሆናቸው ነው ብለዋል። ሙዝ በድህነት ያደገ በሶሻሊዝምና በአመፅ የሚያምን መሆኑን አምነዋል። ግድያውን ከፈጸመ፣ ከስድስት ሳምንታት በኋላ በፍርድ ቤት ውሳኔ፣ በኤሌክትሪክ ንዝረት በኒውዮርክ እስር ቤት ተገደለ። አሜሪካ ለፕሬዝዳንቶች ጥበቃ የሚሰራ የጸጥታ አገልግሎት በተቋም ያደራጀችው ከፕሬዝዳንት ማክንሊ ግድያ በኋላ ነው። የፕሬዝዳንት ማክንሊ ገዳይ ቾልጎዝ፣ በኤሌክትሪክ ንዝረት ከተገደለ ዛሬ 124 ዓመት ሞላው።